እዩኤልና ሰላም እየተጨቃጨቁ ከቤት ውጣ አትወጣ እያለች እያስወጣችሁ እየገፈተረችሁ ያለ እጇን ያዝ እንዳረጋት ቢንያምና የሰላሚያ ክስቷለች ይደርሳሉ። ሰላምም በጣም ትደነግጣለች፣ ምክንያቱም አላሰበችው እነሱ የራሳቸውን ሴራና ተንኮል አስተካክለው ስለነበረ ያችም ልጅቷ እንግዲህ ሁሉን ነገር ታውቃለች ማለት ነው። ቢኒም እንግዲህ አይ ችግር የለም ብሎ እዩኤልን መቶት ከቤቱ ያስወጠዋል እዩኤንም እኔ እናንተ አልጨረስን እንደረሳት አልለቅህም ብሎት እያስፈራራ በዛቻ ከቤቱ ይወጣል። እኮ እኔን በጥፊ እኔን ይመታኛል ይሄ የማይረባ እያለ እንግዲህ በአፉ ይለፈልፋል። ከዛም አንድ ሰው ጋር ደውሎ ያው ሌላ ሴራ ያዘጋጃል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ይዛናል የተከታታዮች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሁላችሁም በያላችሁበት በከጥሎ ያለን ጥቅ ሁሉ ሰላማችሁ ብዙ ትረፍ ይበልልኝ። እንዲሁም ሙስሊም እህት ወንድሞቼ ወገኖቼ ሰላም ብያለሁ፣ ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮች ደግሞ እንግዲህ እስከ መጨረሻው በማየት ላይክ በማድረግ አበረታትኝ የምታበረታትኝ ሁላችሁንም እጅግ አድርጌ አመሰግናለሁ። ማለት ነው ዛሬም እንግዲህ የመጣሁበት የወንድማማቾቹን ያጋደለችው የቤት ሰራተኛ ተከታታይ ድራማ ተለቋል። አብዛኞቻችሁ ዳጊ ጠፋ ዳጊ ጠፋ ትላላችሁ። እንግዲህ ያው ዳጊ ሰላም ሲክ እስከምትለው እየጠበቀ ነው እሷ መርስ እሷ እሺ ስትለው ይመጣል። እንግዲህ ያው ቅደመ መግቢያ ላይ እንደነገርኳችሁ ባለፈው ክፍል ላይ እዩኤል እነ ሰላም ጋር ሄዶ ቢኔ ከቤት ሲወጣ ጠብቆ ኤዩኤል ወደ ሰላም ጋ ይሄዳል። የሰላም ያክሷ ደግሞ ቢኒ ወደሚሰራበት አካባቢ ትሄዳለች ማለት ነው። ከዚም እንግዲህ ሰላም እንኳን ለፍቅር ቀርቶ ለጓደኝነትም ከዚህ በኋላ አልፈልግም፣ ላይ አልፈልግም፣ ውጣ ከቤት እያለችው ስታመነጫጭቀሱም አልወጣም በደንብ እንድትነግረኝ እፈልጋለሁ። እኔ እኮ በጣም ወድሻለሁ፣ ካላንቺ ማየት የሚችለው ነገር የለም ይላታል። እሷ ደግሞ እኔ በጣም የምወደው የማፈቅረው ህይወቴን በሙሉ የምሰጠው ሰው አለኝ፣ ከሱ ጋር ብቻ ነው የምኖረው ይላታል፣ ትለዋለች ማለት ነው። እሱ ደግሞ በፍጹም እኔንም እኮ ትወጅ ነበር። ያኔ አዎ፣ በልጅነት አእምሮ እወድ ነበር። አሁን ግን እሱ ህይወቱን የሚሰጠኝ እኔም ህይወቴን የምሰጠው በጣም የምወዱ በጣም ነው የማፈቅረው፣ ትሏለች ቢኒ ነው ማለት ነው። እሱም ምንም አይነት ግንኙነት እንደሌላቸው ነገር አዎ፣ የወደፊት ባሌ፣ ዛሬ ደግሞ ጓደኛ፣ ስለዚህ ምንም ነገር ለሱ እሆናለሁ ብላ ከቤት ውጣልን እያለ ስትገፋው፣ እሱ ደግሞ በፍጹም አልወጣም፣ እንዲሁም ቢኒያም ይምጣ ሁሉን ነገር እነግረዋለሁ፣ መምጣት ካለበት አሁን ይምጣ እያለ ተከራከራት እያለ ቢኒያምና የቢኒያ የሰላሚያ ክስቷ ልጅ አብረው ተያይዘው ይመጣሉ። እሷ እየገፋች እያስወጣችው ነበረ። ከዛም ቢኒያም በጣም ይናደዳል። ምን ልትሰራ መጣ፣ ቤት ምን ልትፈልግ መጣ ብሎ እዩኤልን አንዴ ይመታው እና ከቤቱ ያስወጧል። እዩኤልን በጣም ይናደድና፣ ና አንተ እኮ እኔን ትመጣለህ? የማትረባ አለቅህም፣ ዋጋ ትከፍላለህ ለዚህ ስራ ይለዋል። እሱም እንደዛ ብሎ ጥሎ ይሄዳል ከዛ እንግዲህ የሰላም ያክስቷል ልጅ እሷ እነሱን ማጣላት የነሱን መከታተል ስለሆነ ስራዋ ምን እያደረግሽ ነው እናም ትላታለች ሰላምን ምን ማለት ፈልገሽ ነው ምንም የማውቀው ነገር የለም ትላታለች ከዛም እንግዲህ ቢኒያም ክላሱ ይገባል ሰላምም ተከትለው ትሄዳለች እኔ ምንም የማውቀው ነገር የለም ለምን እንደመጣ እንዴት እንደመጣ እንኳን እኔ ጠርቼው አይደለም የመጣው ትላለች። ችግር የለውም ይላታል። እውነትን የምንም የማቀው ነገር የለም መጣ አይደለም እሱን ለፍቅር ቀርቶ ለጓደኝነት እንኳን አልፈልግም። በጭራሽ እዚህ አካባቢ እንዲመጣ አልፈልግም ትለዋለች። ይህን ነገር እውነት ከልብሽ ነው? ጭራሽ እሱን አልፈልግም? በፊት እኮ ለሱ ስሜት አለኝ ስትይ ነበር። አዎ፣ አሁን በዛን ሰዓት በልጅነት አይምሮዬ ለሱ ባለማወቅ አፍቅሬው ነበር አሁን ግን ሳቀው እንኳን ለፍቅር ቀርቶ ለጓደኝነትም አልመኘውም፣ አልፈልገውም፣ ሊሆንም አልሻም ትለዋለች። ይሄንን ነገር በደንብ አስቢበት። አስቤበታለሁ፣ እርግጠኛ ነኝ። በጭራሽ እዚህ አካባቢ እንዲደርስ አልፈልግም ትለዋለች ማለት ነው። እሱም እርግጠኛ ይሄን እርግጠኛ ከሆንሽ ለእሱ አታስቢ፣ አይደለም እዚህ አካባቢ ሰፈር ድርሽ እንዳይል እኔ ራሴ አደርገዋለሁ፣ እሱን ለእኔ ተይው ይላታል። እሷም ከዛ ስለ ዳጊ ምን አዲስ ነገር አለ ብላ ትጠይቀዋለች። እሱም ቢኒም እንግዲህ ዳጊ ያው አዲስ አበባ አዙሪያ እንደሆነ ሰምቻለሁኝ የት አካባቢ እንደሆነ ብቻ ነው ማወቅ ያቃተኝ፣ ትለዋለች ማለት ነው። እሱም እንግዲህ እሷም ናይ ዋናው እሱ ነው፣ ወደ እሱ ወደ ቤት መመለስ አለብህ፣ ትለዋለች። እሱም ከዛ ሰላምዬ፣ እኔ ከምችለው በላይ አጠገብ የሆነሽ እንኳን እየናፈቅሽኝ ነው በጣም አፍቅሬሻለሁ እባክሽ ይሄንኛውን ሀሳብ እርግጠኛ ከሆንሽ ጥያቄን ተቀበ አሁን ጊዜ ያስፈልገኛል። ቢያንስ ስለኛ እኛ ግንኙነት ዳጊ ወንድም ስለ ፍቅር ወይም ደግሞ ስለምታፈቅረው ሰው ምን ያክል ደስተኛ ነው። እኔ ደግሞ አንድ ሰው የሚወደውን ነገር አቶ የሚወደውን ነገር አቶ እዛ ሰው መሆን አልፈልግም። ስለዚህ ወንድም ያልፈቀደውን ነገር ስትለው በጣም ይደነግጣል ማለት ሰላም፣ የደበቅሽኝ ነገር አለ ያነገርሽኝ ነገር አለ እባክሽ ንገሪኝ፣ ስለ ዳጊ የደበቅሽኝ ነገር ካለ ንገሪኝ ይላታል። እሷም በጣም ትደነግጥና አይ የደበቁ ምንም ነገር የለም ስላለች። እሱም በሀሳቡ እንግዲህ ያው የፍቅር ጥያቄውን ሊያቀርብላት እንዴት መጠየቅ እንዳለበት የት ቦታ መጠየቅ እንዳለበት እያማከረው ነበር በዛ ሰዓት እንግዲህ አመነጫጭቆ ነበር መልስ የሰጠው፣ በጣም ተናዶ ነበረ። እሷም በኔና ባንቲ በሱ ግንኙነት ደስተኛ እንዳደለ ተነግሯ ጫፉን ስለነገረችው በጣም ይጠራጠራል። ተምቼ ነበር እንዲህ ብሎ ራሱን ይወቅሳል ማለት ነው። ከዛም እንግዲህ ያው ከቢኒ ጋር ለቢኒ ስነግረ የነበረው ለማንኛውም ዛሬ ልነግራት ወስኛለሁ ብሎ ያለውን ሀሳቡ ተዝ ብሎት በዛን ቀን የዛን ቀን የፍቅር ጥያቄ እንደማቀርብልሽ ነግሬው ነበረ የዛን ቀን ከቤት ወጣ። ታዲያ ምንም የደበቅሽኝ ነገር የለም ይላታል። እሷም በመደናገጥ ላይ ምንም አልደበቅኩም፣ ምንም ነገር አልደበቅኩም፣ ብቻ ትንሽ ጊዜ ያስፈልገኛል ትለዋለች። ከዚህ ሁላ ግን እንደኔ እንደኔ ሰላም ለቢንያም ያለውን እውነታ ብትነግረው፣ ምክንያቱም አሁን እዚህ ጋር አረጋግጣለች፣ ቢንያም የፍቅር ጥያቄ ሊጠይቃት እንደሆነ ለዳጊ እንደነገረው በዛን ቀን ደግሞ እሱ አስቀድሞ የፍቅር ጥያቄውን ጠይቋት ከቤት ጥፎ እንደወጣ ያን ከዛ ከዳጊ በፊት እሱ እንዳሰበ ቢያንስ ከራሱ ከቢኒ ሰምታለች። ይህንን እንኳን ከግንዛቤ አስገብታ የፍቅር ጥያቄውን የቢኒ ተቀብላ ከቢኒ ጋር ሆነ ዳጊም ቁርጡ አንድ ሰው እኮ የምንወደው ሰው የእኛ ካልሆነ የሌላ ሰው ሆኖ ካየ ነው ይወጣልናል። ስለዚህ ዳጊም ፍቅር ሳይሆን እልህ ነው መሰለኝ ያዘው የሱስ ምክንያቱም በገንዘብ ፍቅር በገንዘብ አይገዛም። ብዙን ጊዜ እንጥፋ፣ በቂ ገንዘብ አለኝ፣ በከተማ ርቀን እንሄድ፣ በቃ ቢኒያም ጥያቄ የፍቅር ጥያቄውን እንዳይጠይቅ ብዙ ምክንያቱን እሷ አጥሮ አይደለችም። ብዙ አይነት ምክንያቶች ነበረ ሲሰጣቸው የነበረው ነገር ግን አልሆነም። ስለዚህ ሰላም ናት እዚህ ጋር ቶሎ መፍጠን ያለባት። በዛ ላይ ደግሞ አሁን እናትየዋታማ እንግዲህ ሐኪም ቤት ገብታለች ያው ቢንያም ጥርጣሬ ሰላምን እንዲጠረጥራት እንግዲህ እኔን ደብሮኛል ብቻዬን መሆን እፈልጋለሁ ብላ ከቤታ ሰው አይገርምም። እሱን ዩኤልን መጥራቷ በጣም ይገርማል። ወይ ከእሷ አሁን ወይ ከእሷ ሳትሆን ከሁለት ያጣች ዛፍ እንዳትሆን ስለዚህ ፈጠን በል ትለዋለች። ቢንያምን አንተ ሰላምን አታውቃትም በጣም ድብቅ ናት፣ ድብቅ ሰው ናት እያለች ቢኒያም ሰላም እንዲጠረጥራት ታደርገዋለች። እሱም እንግዲህ በፍጹም ሰላም ከምታደርጋቸው ነገሮችና ከሚወራው ወሬ ጋር ሳመዛዝ ነው በፍጹም ለጥያቄ መልስ ላገኝነት አልቻልኩም፣ ይላታል። በዛን ሰዓት እንግዲህ እሷ ቡና አቀራርባ ልታፈራ ስትልቅ ያው ተደውሎ እናትየዋ ሐኪም ቤት እንደገባች ይነግራል።